መተናል መተናል። ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ምስክሬ ነው። ዱባይ በነበርኩበት ጊዜ ውስጥ ምንም የጎደለኝ ነገር አልነበረም። በጣም ተመችቶኝ ነበር። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቦቸራ ወደ አፍላ ፍቅር ተመልሷል። ሁላችሁንም እንኳን ደስ አላችሁ ማለት ትፈልጋለሁ። እንግዲህ መግቢያው ላይ እንደተመለከታችሁት ሁሉም ጓደኞቹ ማለትም ዱባይ ያሉት እንግዲህ ጓደኞቹ ሁሉም በሚባሉት ደረጃ በመሄዱ በጣም አዝነው እንዲሁም ሲያለቅሱ ተመልክታችኋል ማለት ነው። በስተመጨረሻም ከሁለት ወራቶች ቆይታ በኋላ ወደ ኢትዮጵያ ተመልሷል። እንዲሁም በአዳዲስ ስራዎች ጠብቁኝ አፍላ ፍቅርም ላይ እንዲሁም በተለያዩ ስራዎች ጠብቁኝ ሲሉም ተናግሯል። ስለዚህ ቦቸራ በመመለሱ እንዴት ነው ደስ ብሏችኋል? እሱን እስኪ ኮመንት ላይ አሳውቁን። እንዲሁም መምጣቱን ላይክ እያደረጋችሁ አሳውቁን። ሙሉ የነበረውን ሂደት ማሳያቸው ይሆናል ከዱባይ ወደ ኢትዮጵያ ሲመጣ የነበረውን ሂደት የማሳያችሁ ይሆናል። ይህም ይመቻችሁ። ወደ ቪዲዮ እንሄዳለን። ሰብስክራይብ ማድረጋችሁን እንዳትረሱ። በቆንጆን አሪፍ አሪፍ ስራዎች ለመምጣት ቅድመ ዝግጅታችንን ጨርሰናል። እስከዛው ግን እነዚህን ፖስት የምናደርግላችሁን ቪዲዮዎች እዩዋቸው፣ ሼር አድርጓቸው እንዲሁም ደግሞ ሰብስክራይብ እያደረጋችሁ አሪፉን ነገር ጠብቃላችሁ ማለት ነው። አብረን አሁን ወደ ኤርፖርት ሰላም፣ ጽዮ ደመኛ ነው። ንግግሩን ለቤተሰቤ አንድ ነገር፣ በጣም ነው የምወዳችሁ። ማርያም ነኝ። ካሜራ ይቻለው፣ እዚህ ጋር ግባ ተመለስ በቃ ካልሆነ ተመለስ። ቻው።